ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? ዛሬ ስለ ራሳችን ነው የምናገረው ስለ ስደት ላይ ያለን እህቶቻችን ወገኖቻችን፣ ያሉት ሁለት ዓመት ያልሞሉት እህቶቻችን ነው ምክር የሚሰጣችሁ ካናውቃችሁኝ ማለት ነው። እህቶቻችን ሁለት ዓመት ያልሞላችሁ ይህም በደንብ አዳመጡ ይጠቅማቸዋል። ይሄም ይጠቅማችሁ ነው ይጠቅማቸዋል ብዬ ነው ሀሳቤን የሚያቀርብላችሁ ማለት ነው። ይሄስ ምንድን ነው? እናንቴ ሌላ ሀገር ሄዳችሁ ማታውቁ ወይ ደግሞ ሌላ ሀገር ሄዳችሁ ሌላ አዲስ ሀገር የሄዳችሁ እህቶቻችን አንድ በደንብ አዳመጡ። ይሄ ምክር ነው ይጠቅማቸዋል። ይሄ ማለት አንድ ቤት ስገቡ የመጀመሪ አሰሪያችሁና የሁለተኛ ወይ የሶስተኛ አሰሪያችሁ አንድ አይነት ባህሪ የላቸውም፣ አንድ አይነት ባህሪ አይኖራቸውም። ስለዚህ ምን ማድረግ ያለባችሁ፣ ህንዳ መልካቸው ሁሉም ጸባቸው ይለያል። ጸባቸው ስለሚለያይ እናንተ እሺ ነው በቃ ሁሉም ነገር እሺ ካላላችሁ እነሱ ህሊ ይገባሉ። ህሊ ስለሚገቡ ሁሉንም እያወቅሽ እንደማያቅ ሰው፣ እየሰማሽ እንደማይሰማ ሰው፣ እየቻልሽ እንደማይችል ሰው ሆነች ወጥ አድርገሽ ቀን ማሳለፍ ግድ ይለናል። አንገታችን ደፋ አድርገን አንገታችን ጎንበስ አድርገን ቀን ለማሳለፍ ግድ ነው። ለምን ቆርጥን የወጣነው ከሀገራችን? ቆርጥን እስከወጣን ድረስ ግዴታ ዝም ማላት እሺ፣ በቃ እሷ ያዘዘችን እሺ። ሁለተኛ ደግሞ ጥርሳችን ጥርሳችን ሳቅ ጥርሳችን ሳቅ ካለን እነሱ አይወዱም ሳቅሽን ባይመጣ ውስጥሽን ቢያር ጥርስሽን ፈገግ አርጊ ጥርስሽን ትንሽ ከፈት ስታደርጊ ስትስቂ እነሱም ደስተኛ ይሆናሉ ለምን እኔ ራሴ ላይ ስላየሁት ነው ስለ ራሴ አይቼ ያሳለፍኩት ስለሆነ ነው የራሴን ምክር ወደ እናንተ የሚያቀርቡ ማለት ነው እና እነሱ መሳቅ ነው የሚፈልጉት። ፈገግታ ነው የሚፈልጉት። ፈገግታ ግዴታ ነው። እሺ ስሪ። እሷ ያዘዘችሽም ስሩ። አትስሩም እነሱ ያህል ለምን እንዲያደርጋለው? እንደኛ ኢትዮጵያን የምሰራ የለም። ትንሽ ያለ ነው። በቃ የመቆጣት ባህሪ ያለብን፣ መቆጣት ባህሪ አለብን እንጂ እንደኛ ጸዳ አርጎ ጸዳተኛ ጎበዝ ሰራተኛ እንደ ኢትዮጵያ የለም። ትንሽ ምንድን ያለ ነው በቃ ግፍል ልንላለን። አዋላችን ትንሽ ናት። በቃ ትንሽ ነገር ነው መስራ ስራ እኳ አይቀርብንም። ስራ ስለ አይቀርም። ያው ምን ነገርም አይቀርብንም ስራም አይቀርብንም። ግን ከዛ ሁላ ተናግሬ ቂም ከሚይዙብኝ ያው፣ እነሱ አንድ ጥርሳቸው ውስጥ ካስገቡ ከጥርሳቸው ስለማያወጡ ጥርሳችን ነከስ አድርገን? እሺ በቃ እሰራለሁ። እሺ እሺ ብቻ ነው የምፈልገው። እሺ ካልሹ እሺ ካላችሁ ሁሉም ነገር ቀላል ይሆናል። ሁለተኛ ደግሞ አይ፣ ይሄ ቤት አሉንልኝም ሌላ ቤት እቀይራለሁ እንዳትሉ በአእምሯችሁ ይሄ ቤት አሉንልኝም እና ሌላ ቤት እቀይራለሁ እምል ሀሳብ ከጭንቅላታችሁ ካሳደራችሁ በቃ ቀይር ቀይር ነው የሚያሰኛችሁ እንጂ አይ እዚቹ እስኪ ወይ ይሄ ነገር ያልፋል፣ ይሄ ነገር ቀላል ይሆናል እያደር ከነሱ ከአሰሪዎቻችን ጋር እየታወቅን ስንሄድ ነገሩ ይቀላል እምል አሳብ አይመጣም። ለምን ቢሮ እቀይራለሁ፣ ቢሮ እሄዳለሁ፣ እቀይራለሁ እምል አሳብ ነው የሚመጣልን። እሱ ደግሞ መቀየር አስፈላጊ አይደለም። የእውነት አስፈላጊ አይደለም። ያ ሁሉንም አይደለም፣ የባሰበትም ይኖራል። በእርግጥ የባሰበትም ይኖራል። ግን ቢሮ ሄደሽ ከምቀይሪ ወይ ደግሞ ሁለት ዓመት፣ ይህ አንድ መሰርተሽ ያኛ ቤት ከምትቀይሪ እዛችሁ፣ እነሱም ጸባቸው ከዛሬ ነገ፣ ከነገ ተነገ ወዲያ፣ ከዛሬ አመት የሁለተኛ አመት ላይ ይሻሻላሉ ስለምሻሻሉ አንቺም ሆነ እናንተ ሁላችሁም የኔን ቪዲዮ የምሰሙት የኔን ቪዲዮ ከደረሳችሁ፣ የኔን ታሪክ ነው የምነግራችሁ። የእውነት የእውነት የኔን ታሪክ ነው የምነግራችሁ። እኔ አሰሬ ቤት ሁለት ቤት ነው የምሰራ፣ ሁለት ቤት የምሰራ። አንደኛ ቤት እኔን ለማዘዝ የጣላች፣ እኔን አልፋሉ፣ ሁሉንም ነገር እየወሰደች ስሰራ በዛ ሰዓት አሰሪያችሁ እቤት ውስጥ ስዘጋችሁ ምን አይነት ስሜት ይሰማችኋል? የመጀመሪያ ዓመት ማለት ነው። ዛሬ አይደለም፣ የመጀመሪያ ዓመት። እኔም መናገር እኔም ማዘዝ እየጠላች እኔን እንደ እቃ ወደዛ ዞር አድርገኝ። ያው እንዴት ነው ሰው ሰው አጠገብ ሲያልፍ ብዛት ያለበት ሰው መሀል ወደዛ አርጋ አይደለም የምታልፈው? እናንተ አሁን ለምሳሌ የሆነ ሰው ብዛት ያለበት ሰው ውስጥ ስታልፉ ትንሽ በእጃችሁ ነካ አርጋችሁ ዞር አርጋችሁ ነው የምታልፉት። እንደዛ አርገኝ ነው የምታልፈው ማለት ነው። በዛ ሰዓት ምንድን ነው የምሰማኝ? ጭንቅላተ ሊፈነዳ ነው የደረሰው። ጭንቅላተ ሊፈነዳ ደረሰ። በቻ ምንም ማድረግ አማራጭ የለኝም። አንደኛ ቤት በዛ ሰዓት ለጊዜው በሳምንት አንድ ህጌ ነው የሚያጸዳ እንጂ የሰዎቹ የሰውየው ባለቤት ለጊዜው እዚህ ሀገር አልነበረችም፣ ተሳፍራ ነበረ። ግን እሷም ስትመጣ ማለት ነው አደለም እጅ አለው። ዛሬ ላይ ውላለሁ፣ ነገ ታች ውላለሁ። እንዲያሳለፍኩ እንዲያልኩት ቀኔን አሳለፍኩት። እሱ ነገር ምን መጣ፣ ሁለት አመት ሞላው ሁለት አመትም በኋላ እየተሻሻለ የመጣ ነገሩ፣ እየተዋደን መጣ እየተሻሻለ እየተዋደን መጣ። ከዛ ከሁለት አመት በኋላ ደሞሴም ተጨምሮ እኔም ራሴ ጨመርኩት፣ እኔም ጨመርኩት። ከሁለት ወደ ሶስት አለፍኩት። ከሶስት ወደ አራተኛ አመት አልፌ ዛሬ አራት ተመጨረሻለሁ። ሁለት ቤት እየሰራው ማለት ነው። ዛሬ ታች ውላለሁ፣ ነገ ላይ ውላለሁ። ወንድምና እህት ቤት ናቸው። ብዙ ቤተሰብም ባይኖራቸው በጣም ያው ጉዳትን ባይኖረኝም እኔ ጉዳት የለም፣ ስራ አይበዛም። ጭንቀታቸውና ነገራቸው እንጂ ስራ አይበዛብኝም። ግን በዛ ሰዓት ያን እንደዛ ስታደርገኝ በጣም ነው ይጨነቀኝ። ሲጨንቀኝ ምንም አማራጭ የለኝም እዚህ ሀገር ላይ እንኳን አይደለም ሄደሽ መቀየር፣ ያው ሚዲያ ላይ እያየን ነው። ዮርዳን ማለት ነው ያለሁት ጆርዳን ነው። ጆርዳን ላይ ቢሮ ሂጅ፣ ቢሮ ይቀይርልኛል ማለት ከንቱ። ለምን የለም፣ እየሰማን ነው። ሁላችሁንም ብታውቁት የምታውቁት ነገር ስለሆነ ብዙ ዝርዝር እየ ስለዚህ ሀገር የለም። ግን እግዚአብሔር የተመሰገነ ሁኑ። እንደኔ ጠንከር ብላችሁ ጨክራችሁ ለመስራት ሞክሩ እህቶቻችን ዛሬ አራተኛ ዓመት ጨርሼ ወደ ሀገሬ ሊገባ ነው። እግዚአብሔር የተመሰገነ ይሁን። ግን እንኳን አይደለም፣ አራት ዓመት እኔ ሁለት ዓመት ኮንትራትን እጨርሳለሁ ብዬ አላሰብኩም። ለምን የመጀመሪያ እንዴት እንደሚያታደርገኝ አሰሪ በቃ አልወደደችኝም። ብዙ ነገር ነው ብዙ ነገሬን አትወድም። ግን ዛሬ ማን ነው የተወደደው እኔና እነሱ እንደ እህት አማሞች ወይ እንድናት እንደ እናትና ልጅ እንደ ቤተሰብ እየተያየን የተወደን ነው። የግዴታ እኔ ወደ ሀገር መሄድ ስላለብኝ የግዴታ ወደ ሀገር ሊሄድ የተነሳው። እህቶቼ ይጠቅሟቸዋል፣ ይህኔን ቪዲዮ አዳምጡ። ደስ ካላችሁ ቪዲዮዬን ላይክ፣ ሰብስክራይብ እንድታደርጉ ግን ይሄ ነገር ይጠቅማቸዋል። የእውነት ይጠቅማቸዋል። ቤት ቤት አትቀይሩ። አንደኛ ሁለት ዓመት ወይ አንድ ዓመት ሰርተሽ ሌላ ቤት ስትቀይሩ ደሞሳቸው አይጨምርም። እኛ የወጣ ነው ከሀገር ደሞስ ነው። እዛችው ቤት አንገትሽ እንደፍትሽ አርገሽ ጉንብስ ብለሽ እያወቅሽ እንደማታውቂ ሰው ሆነሽ፣ እያየሽ እንደማያውቅ ሰው ሆነሽ ከሰራሽ ደሞስሽ እየተጨመረ ስለሚሄድ ከፍልልሻል እህቶቼ። ጠንከር ብላችሁ እዛችሁ አንድ ቤት ስሩ። ከባሰባችሁ ደግሞ እኔ ከባሰባችሁ ግዴታ እዛ ሙቱ አይደለም፣ ብዙ ነገር ስላለ፣ ካልባሰባችሁ እዛችሁ ስሩ። ይሄ ነው መልክቴ። እንግዲህ ቪዲዮ ላይክ፣ ሰብስክራይብ አርጉ እላችኋለሁ። ሰላምኑ። ባላችሁበት ፈጣሪ ይጠብቃችሁ። ሰላምኑ እህቶቼ፣ ወንድሞቼ፣ ወገኖቼ፣ ሁላችሁንም ሰላምኑ።